መቶ ኪሎ ነው። በዛ ላይ ነቀዝ አያስበላም። በበፊት እንግዲህ የለም ነበር፣ ይሄ አሁን ነው የመጣው። የነቀዝ ጌሻ ይባላል። በቃ ነቀዝ የማያስበላ ማለት ነው። ከዚህ ያረጋችሁት መቼም አይነቅዝም። በዛ ላይ ሁለቱን ጌሻ ማለትም አምሳ አምሳ ኪሎ ሁለቱን ይይዘዋል፣ ጠቅልል አድርጎ ማለት ነው እና ያው ደነገርኳቸው። ነቀዝማ አያስፈላም። እንግዲህ ሰው ሮመዷን ሮመዷን ሊገባ ሲል ጉንፋን ያለቀቀኝ ማባይ ሰው ተፈተፍ ብሎ ተዘገጃጅቷል። እኔ ግን ዲቄቴ ካላለቀ ይሽርብኛል አላስፈጭም ብዬ ያው ሮመዷን ውስጥ እንግዲህ ላስፈጭ ነው። ዴጋሌትና ደበሮውን አቀላቅየ ነው የማስፈጨው። እንዲሁም ማለሳለሻ ጤፍም ትንሽ ጨምር አደርግበታለሁ። እላችኋለሁ። አሁን ወደ ማጠቡ እንግዲህ። ይህንን ቪዲዮ ላይክ ሼር እያደረጋችሁ ትውስታችሁን ተከታተሉ እላችኋለሁ። ሀበይብ ሰብስክራይብ ያላደርጋችሁ ደግሞ ሰብስክራይብ አድርጉ። እንዲሁም ሁል ጊዜ የምሰራቸው አዳዲስ ቪዲዮዎች እንዲደርሷችሁ የደወል ምልክቷን መጫናችሁንም አትርሱ። እንደውም አሳብ አስተያየቶቻችሁን ኮሜንት ማስቀመጥም አትርሱ። ያበረታታኛል፣ እላችኋለሁ ውዶችዬ። ለምታበረታቱኝ ሁሉ ጀዛኩሙላ ኸይር ኸይርን ጀዛ ብያለው። እንግዲህ እያጣጠብኩኝ ነው። ወይ የሚጣግር ሱሪ እንኳን አለበሰው ይበቃል። እንግዲህ እኮ ነው ናይ ልጅ አባረርያት መጣሁኝ። ቢጣን እና እንግዲህ እዩት፣ አሁን ይሄ አዲስ እህል ነው ተመልከቱልኝ፣ አዲስ እህል ነው። በቃ አዲስ እህል ነው ብለው ዝም ብለው ካስፈጩት በጣም ተሸውደዋል። እዩትማ የሚወጣውን ቆሻሻ ማለት ነው። ይታጠበ ምቅር እንዱ ምናምን እንኳ ያው ችግር የለውም ሾክሾከው ሲያነፍሱት ምናምን ሲያዘሩት ስለሚሄድ ነገር ግን እዩትም ቆሻሻ ይወጣዋል። ይቅርታ እየሳልኩባችሁ ነው። ጉንፋን አለቀኝ ብሎ ተቸግሬያለሁ። ያው ሮሞ ዷኑ ጋር እንግዲህ ቀዝቃዛ ነው ብዙ ጊዜ የምንጠቀመው እና ለዛ መሰለኝ ማለቴ ውሃ ጥመችን የሚቆርጠው ቀዝቃዛ አየር ቀዝቃዛ ውሃ ስለሆነ እሱን እሱን ስጠቀምበት በቃ እየታደሰብኝ ብሏል። እና ቀጣይ ቪዲዮ የሚሆነው ቀጣይ የሚለቅላቸው እንሸዋለ አንተን ነው አሁን አጣጠብን ዛሬ። በቃ ቢያንስ ሶስት ቀን አራት ቀን አሰጠዋለሁኝ። ከዛም በኋላ ስሾከሾክ እና ሳነፋፈስ ምናምን አሳያችኋለሁ። በእርግጠኝነት ትወድታላችሁ እያስባለሁ። ያው እንግዲህ ተውስታ ስላለበት ስለሚኖርባችሁ በእጄ ሞከርኩኝ። ከላይ ያለውን ለማንሳት እሻላለኝ ብዙም አልተነሳልኝም። አሁን ይሄን የዳቦ ማስቀመጫ ያና መጣው እሱም ያው የተወሰነ አንስቶታል። ነገር ግን እንትኑ ሽንቁሩ ሰፋፊ ስለሆነ ጠቅጥቆ እንትና ብዙ አላነሳልኝም። ቀየርኩኝ። አሁን በዚህኛው በደንብ ግፍፍ ያደርግልኛል። ቄርንዶን ማለት ነው። ከላይ ሰፈፍ ያለውን ለማንሻ ማለት ነው። ዲንጋ ምናምን ካለው ደግሞ ወደታች ዝቀጥ ነው የሚለው ወይ የሚጣ ሱሪ ሳት ለብሳ አለፈችኩ ገብታለች እና፣ ህይወትም እንግዲህ የወጣውን ቆሻሻ ማለት ነው ያድስል ነው። ድንጋይ ምናምን ካለው ከስር ነው የሚዘቅጠው። ይህ ድንጋይ እንኳን የለውም። ነገር ግን እንደዚህ ቅር እንዶ ምናምን ካላይ አሳፍፏል። እንዲሁም ማጠቡ ኸይር ነው። በቃ እህልን ጥብ አድርጎ ማንኛውን ነገር ሲጀመር አጥበን መጠቀሙ በጣም ጥሩ ነው። አሁን ሰንዘራይን ልዘረጋ ነው። ሰንዘራይን የዘጋጀውን ላሳጣ። በሉ ቪዲዮ ላይክ ላይክ እያደረጋችሁ ተከታተሉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አትርሱ። ለዚህ ቪዲዮ ቢያንስ አንድ ስድስት መቶ ሰባት መቶ ላይክ እፈልጋለሁ። ተውስታችሁን ነው እንግዲህ እያሳየኋቸው ያለው ትዝታ ትዝታ ሴት ሆኖኖችም እንደዚህ ለማያጣጥብ የለም አይደል? ስለዚህ ትዕግስታችሁን ነው እያሳያችሁ ያለሁት። ቀጣይ ደግሞ የሾኮሾኩኝና እፍፍ እያልኩኝ እያነፋፈስኩ ምናምን እያዘራራሁ እለቅላችኋለሁ። እንደዚህ ውሃውን ካንጠፋጠፍኩኝ በኋላ የተወሰነ ያው ስራው ይጠፋቸዋል፣ ሳይሆን እህል ማጠብ መቼም ማንኛውን ሴት አይደለም ሴት ወንድም ያደርገዋል። ቀላል ነው። ብቻ ትዝታችሁን ለማስታወስ እና ለማሳየት ያህል ነው። ደጋሌቱ ቢጫ እየሆነ በቃ አሁን የሶስተኛ ነው ውሃ ማለት ነው። እየደፋሁኝ ሶስተኛ ነው። ነገር ግን ቢጫ መሆኑን አይተውም። አምሼ ቆሻሻው ታርቷል። እንደዚህ እንገፋዋለን። ከላይ ያለውን ይሁት ማየው የወጣውን ቅሪንድ ማለት ነው። በእርግጥ ቅሪንዱ ያው ሲዘራ ምናምን እንተኝ ይባላል፣ ይለቃል። ግን ማጠቡ በጣም አስፈላጊ ነው። እያስታጣሁኝ ነው። ይህኛውን እስከማጠብ ያኛው ጣፋሽ ይላል መጨረሻ ላይ አቀላቅለዋለሁ። በነገራችን ላይ ማታ ነው እርከድ እየረኩላችሁ ያለሁት እና ጾም ሰዓት እንግዲህ ከበላን ከጠጣ እንዲክም ይላል አይደል? እያንቀላፋ ሆኑ እርከድ እየረኩላችሁ ያለሁት ይቅርታ። እኔ የመዳን ቤት ሲሆን እኮ ነቃ እቃ ብዬ ነበር። አይ የሚገርመው እኮ ሀገራችን ላይ እና ቤታችን ውስጥ ስንሆን ሀገራችን ላይ ስንሆን ቤታችን ውስጥ ስንሆን በቃ ትንሽ ነገር ሰርተን የምንደክመው ነገር ኢሶ ቤት ሲሆን እኮ ብዙ ነገር እንሰራለን። አሁን በቃ ምን ለእኔና ለልጆቼ የተወሰነ ምግብ አበሰልኩኝ። በቃ በላሁ፣ ደከምኩ።